ግን ብሩክ ሄዶ ፖሊስ ጣቢያ ሁሉንም ነገር አመልክቷል። የሆነ ጥቃት ቢደርስብኝ ዝና ነው ብሏል። ስለዚህ ደግሞ ዝና ሄዶ ብሩክን ቢደበድበው ይታሰራል፣ ሉላ እና ሞገስ ደግሞ በነፃነት ይኖራሉ ማለት ነው። ጥላለች፣ ወይዘሮ መሀሌት ተንኮለኛዋ ማለት ነው። አሁን ላይ እንግዲህ ሞገስ እና ብሩክ ሞገስና ዝና መሀል ሆነው እያሳደዱት እያሯሯጡት ይገኛሉ ማለት ነው። ሞገስ ሽጉጥ ቢዝም ደፍሮ ለመምታት አልቻለም። እዛ ጋር ዝናም በሽጉጥ ቢመታው ሉላን የዘጠኝ ዓመት እንግዲህ ሲያሰላስላት እና ሲመኛት የነበረው በአሁን ሰዓት ህይወትን ሀብዬ ካንቺ ጋራ በደስታ ኖራለሁ ብሎ እቅዱ እንዳይበላሽበት ማምለጥን መርጧል ማለት ነው። ይሄ እንግዲህ ወደ እነ ቅድስት ስንመለስ ቅድስት በአሁን ሰዓት በጣም ደስ ብሏታል። ለብሩክ ደግሞ አስራ ስድስት ልጅ እንደምትወልድ ለራሷ ከአሁኑ ቃል ገብታለች። ክብረ ንጽህናዬንም በስሜት አልሰጠውም ባሌ የማደርገው በክብር ሲያገባኝ ነው እያለ ትገኛለች ማለት ነው። እንግዲህ ፍቅረኛ አለኝ ብለሽ ነበረ ከዚህ ቀደም ብሏታል። ብሩክም አዎ አለኝ። ታዲያ እሱ ነው ወይ የምታገቢ ብሎ ጥያቄ ባቀረበላ ሰዓት እንዴት ሳያውቀኝ፣ እኔን እንደምወደው ሳያውቅ አገባዋለሁኝ ግን በጊዜ ታወቀ ሊያገባኝ ይችላል፣ ታላወቀ ግን አመልጠዋለሁ ብለዋለች ማለት ነው። ብሩኬ እንደዛ ነው ብሎ እንግዲህ ነገርን በማስቀየስ ምሳሌ ተኝታለች እንዲህ እያለ ነበር ማለት ነው። በጣም ነው የሚገርመው። ደፋሯ፣ ጀግናዋ በሀዘኑም በደስታውም የነበረች ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች ምህታችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ከአስመሳይ ሰዎች ይሰውረን ይሰውራቸው እላለሁ ማለት ነው። በጣም የሚያስደስተውና በጣም የሚገርም የምሳሌ ድራማ እንግዲህ ጀግናዋ የቤቷ አጋዥ ቅድስት ከነ ክብረ ንጽናዋ ስድስት ዓመት የብሩክ ቤት ብትሰራም እንግዲህ ክብሯን ጠብቃ ያለች ሴት ታማኝነች ማለት ነው። በአሁኑ ሰዓት ለብሩክ ልዩ ፍቅርና ስሜት አላት። ብሩክ ደግሞ ይሄንን አያውቅም ማለት ነው ከዚህ ቀደም ሞገስ ጓደኛ ክለው እንዴ ብላ በጠየቀችበት ሰዓት ነበረ ቅድስት ድንግል መሆኗን ብሩክ ያወቀው ማለት ነው። እንዴት አወቅሽ? ሞገስ እኮ ሴትና ገንዘብ በጣም ይወዳል፣ አንችንም ጀነጀነሽ እንዴ ብሎ ባላት ሰዓት ነበረ ቅድስትም ካፏ አምልጦ አረጋሽ እኔ ደግሞ የት አግኝቶኝ? እኔ ማንም ወንድ አልነካኝም ከነ ክብረ ንጽህናዬን ያለሁት ብለዋለች ማለት ነው። አስባችሁታል አሁን ላይ እንግዲህ ብሩክ ፍቅረኛ አለኝ ብለሽ ነበረ እሱን ነው ወይ የምታገቢው ብሎ ጥያቄ ባቀረበላት ሰዓት እንዴት አውቆ ነው የማገባው? እንዴት አውቄው? ስለዚህ በጊዜ የሚነቃ ከሆነ ያገባኛል፣ የማይነቃ ከሆነ ግን አመልጠዋለሁ ብላለች ማለት ነው። ቅድስት ደግሞ እንግዲህ አንቺ ሳትነግሪው እሱ እኮ ጠንቋይ አይደለም ፍቅር እንደያዘሽ እንዳፈቀርሹ የሚያውቀው ማለት ነው። ያው እንግዲህ ፍቅር እንደያዘሽ አንዳንድ ነገሮችን አክት ስታደረጊ በዛ ሊገባው ይችላል ብዬ አስባለሁኝ። ቅድስት በአሁን ሰዓት እንግዲህ አልጋ ስታነጥፍ ብሩኬ ቸብ ባረጋ ሰዓት በጣም ነበረ የተደሰተችው። እውነቴን ነው፣ ደስታዋን እንደዛ ፈገግታዋን እዚህ ድራማ ላይ አይቼ አላቅም። ድርሃማም ቢሆንም ግን ያው ያለ ነገር ነው ብዬ ነው የማስበው። እና ቅድስት እንግዲህ ብሩክንተኛ ጋሼ አንጥፍ ያለው ብላው እሷ ደናደር ብላው ጥላው ሰዓት ነበር እንግዲህ፣ ሶፋው ላይ ሄዳ ወይ ጋሼ ጥሩ ሰው እኮ ነው። እንደ እንዴት ይዞኝ ልቀቀኝ ስለው ይለቀኛል። ያልፈለግኩ እኮ መስሎት ነው ብላለች ማለት ነው። እና እንግዲህ ቅድስት እንዳስፈል ምንድን ያስፈለጋት ግን ገብቷቸዋል ይሄ ጉዳይ ለማንኛውም ማለት ነው ቅድስቴ እንግዲህ ሀሳብ ይሞላ በግራ ስምንት፣ በቀኝ ስምንት ልጅ ወልዳ ብሩክን ለማስደሰት በደስታ ይችን ቀሪው ህይወት መሀሌት የተጫወተችበትን ያሰቃየችውን እንደሚሰሳት ትሆንለት። እሱ ግን እንደ ባልም እንደ ወንድምም ሆኖ ሲንከባከባት የነበረችው መሀሌት በአሁን ሰዓት አፈንግጣ ንብረት ተሸጠ በድህነት አልኖርም ብላ የሄደችው ማሌት እየተቆጨች ባለችበት ሰዓት እንግዲህ አስቡት፣ አስቡት ማለት ነው። የቤቱን ባለቤት አሰሪዋን አፍቅራ ቅድስት አግብታው ለመኖር ወስናለች ማለት ነው። ደህነት ምንም አልበገራትም። ዋናው ያሸነፋት የብሩክ መልካምነትና የብሩክ ፍቅር ጥሩ ሰው፣ ጥሩ አባት ለልጁ መሆኑ በፍቅር ጠብ እንድትር አድርጓታል፣ ማለት ነው። ቅድስትዬ እውነት ይገባሻል፣ ብሩክን የመሰለ አንቺን በማግኘትሽ ብሩክም ደግሞ አንቺን የመሰለ በማግኘቱ እውነቴን ነው። ታድላቸዋል ማለት እችላለሁ። እንግዲህ ይታደሉታል እንጂ ምን ይሉ ነበር የሚባለው። ለማንኛውም ቅድስት ሀሳብሽ ሙላ ማለት እፈልጋለው። ዝናና ማለት ሞገስን እንግዲህ ያለበት ቦታ ስላወቁ እያሳደዱት ይገኛሉ ማለት ነው። ሞገስም እንደምንም የሆነ አረንጓዴ ቅጠል ስር ተደብቆ ለዳጣ ነበረ ስልክ እየደወለው እንግዲህ፣ ከዛ ቀደም ብሎ ብሩክ ደውሎለት ተው እንገናኝ፣ ይሄ ዝና የሚባለው ሰው ያጠቃሃል፣ ብቻ ግን ሲያገኝ ቢለውም አይ እኛ ያለነው እኔና ሉላ እራቅ ያለበት ቦታ ነው። አንተ አታስብ፣ እራስ ግን ጠብቅ። እኔንም አንተንም እየፈለገን ስለሆነ ብሎት ነበረ። ብሩክም እሽ፣ ግን አንድ ደቂቃ እኮ ነው መጥቼ ይቅርታ ብልክና አብረን ብንሆን ቢለውም ሞገስ ፈቃደኛ አልነበርም ማለት ነው። ግን ዝና ሁኔታው አልመች ስላለው ለዳጣ እንግዲህ ደውሎ የሆነ ነገር ቢሆን የሆነ አደጋ እንኳን ቢደርስብኝ መሀሌት እና ዝና እንዳደረሱብኝ ለብሩክ ንገሪው ብሎ እንግዲህ ስልክ ደውሎላታል። ዳጣየም እረሞጌ አንተ ብቻ ክንማ አትሞትም፣ ቢያንስ ፖሊስ መጥራት አለብክ፣ ተያይዛችሁ ማለቅ ነው እያለችው ነበረ። እንግዲህ ፖሊስ ለመጥራትም ጊዜ አላገኘም። በጣም እያሯሯጡት እንደሆነ አይተናል ማለት ነው። ዳጣዬ እንግዲህ በጣም ዝናን የመሰለ ሰው ስላየች ፈርታ እየሮጠች ወደ ቤት ሄዳለች ማለት ነው። ብሩክ ወደ ውጭ ምሳሌን ይዞ በሄደበት ሰዓት ዳጣ እንቅልፍ የሚባል እንደማትተኛ ለብሩክ ቅድስት ነግራዋለች። ብሩክም በጣም ነው የምትፈራው፣ እንቅልፍ የተኛችው አንተ ስትመጣ ነው እንጂ ኮሽ ባለ ቁጥር እየደነበረች ዝና መጣ እያለች ነበረ ብለዋለች ማለት ነው። ብሩክም ዳጣን ዝናን እንዳትፈሪው ከእንግዲህ፣ እኔ አለሁልሽ እያላት ይገኛል። ሆኖም ግን ዝናሁን ከዳጣና ከብሩክ ምንም አይፈልግም ማለት ነው። ፍላጎቱ አንድና አንድ ሞገስና ሞገስ ነው። ማህሌትም ለቤቱ ስትል ሞገስን እያሳደደች እንግዲህ መሮጥ እስተሚያቀታት አብራ የሮጠ ትገኛለች ማለት ነው። በጣም ነው የሚያሳፍረው። አሁን ሞገስ ተገድሎ ቤት ቢገዛልሽ እኔ እንጃ፣ ህሊናሽስ ይፈቅዳሉ? ማህሌት እና እውነቴን ነው አይቅናሽ ማለት ነው የምፈልገው። አሁንም ቢሆን ድል ለሞገስ እና ለብሩክ ይሁንልን። ሞገስ እንግዲህ ሉላን በነጻነት አግብቶ በደስታ የሚኖርበትን ጊዜ እመኝለታለሁ። ዝናና ማህሌት ደግሞ ተዋርደው ማየትን እንፈልጋለን ማለት ነው። ቅድስትና ብሩክ ተጋብተው